አራት ነፍስን የሚያጨልሙ ልብን የሚያጨልሙ ተግባራት ቅድስት ቤተ ክርስቲያናችን በርካታ የዶግማ የቀኖናን የስርዓት መጻሕፍት አሏት እና ከዛ መጻሕፍት መካከል ታዋቂውና ስመጥሮ የሆነው ሃይማኖት አበው ነው በዚህ መጽሐፍ ላይ ህንፃ መነኮሳት በሚለው ክፍል ላይ የሰው ልጅ ልብ የሚያጨልሙ ከእግዚአብሔር ፍቅር የሚለዩ ሰውን ከሰውነት ወይም ከመላክነት ወደ አውሬነት እግዚአብሔርን ከመምሰል ዲያብሎስን ወደ መምሰል የሚያወርዱ ተግባራትን አራት ነገሮች እንዳሉ አስቀምጧል ማለት ነው። የመጀመሪያው ምንድነው ካለን ጸሊአ ቢጽ እንለዋለን። ወንድምን ምን መጥላት ምንለው ነው። አስቀድሞ በብሉይ ኪዳን በነቢያት በኩል እግዚአብሔር አምላካችን ወደ ዘጻት ምዕራፍ ላይ ተጽፎ እንደምናገኘው ወንድምን መውደድ የተገባ እንደሆነ በህግ ውስጥ አስቀምጧል። ባልንጀራ እንደ ራስህ ውደድ። ይሄ ብቻ አይደለም። አስሩን ትእዛዛት ለሁለት መክፈል እንችላለን። አስሩን ትእዛዛት ፍቅረ ቢጽና ፍቅረ እግዚአብሔር እግዚአብሔርን መውደድ፣ ወንድምን መውደድ። ለምሳሌ እግዚአብሔርን መውደድ ከኔ በቀል ሌሎች አማልክትን አታምልክ ማለት እግዚአብሔርን መውደድ ነው። እግዚአብሔርን የወደደ ሌላ ነገር አያመልክምና፣ የአምላክን ስም በከንቱ አትጥራ እግዚአብሔርን መውደድ ውስጥ ይካተታል። ሰንበትን አክብር እግዚአብሔርን መውደድ ውስጥ ይካተታል። ሌሎቹ ደግሞ ባልንጀራ እንደራስ ውደድ፣ ይሄ ራሱ ፍቅረ ቢጽ ነው። አትግደል፣ ሰው ወንድሙ ከወደደ ለሞት አሳልፎ አይሰጠውም። አትዋሽ፣ ምን ዋሽ ሰው ነውና አስሩ ሕግ በሁለት ተከፍሏል። ፍቅረ እግዚአብሔርና ፍቅረ ቢጽ እና አስቀድሞ በብሉ ኪዳንም የተሰራ ሕግ ነው ያው ጨለማ በነበረበት ክርስቶስ ባልተወለደበት ምረት በሌለበት ልጅነት ባልታደለበት ወቅት እንኳን እግዚአብሔርንም መውደድ ወንድምንም መውደድ ሕጋዊ፣ መንፈሳዊ፣ እግዚአብሔራዊ መጽሐፍ ቅዱሳዊ ነበር ማለት ነው። ከዚህ በተቃራኒ ሆኖ ወንድምን መውደድ የተገባ ሲሆን፣ ወንድምን መጥላት በጨለማ እንድንኖር ያደርጋል። መጽሐፍ ቅዱሳችን ነው እንዲህ የሚለን ቅዱስ ዮሐንስ በዚህ በመልእክቱ ላይ አንደኛ ዮሐንስ ምዕራፍ ሁለት ቁጥር አስራ አንድ ላይ ምን ብሎ ይናገራል ወንድሙን የሚጠላ ግን በጨለማ አለ ይኸው ነገረን ወንድሙን የሚጠላ ግን በጨለማ አለ በጨለማም ይመላለሳል የሚሄድበትንም አያውቅም ጨለማ አይኖቹን አሳውሮታልና ብሎ ዮሐንስ በመልክቱ ነግሮናል ስለዚህ ወንድምን መጥላት በጨለማ መኖር ነው ጌታችን ኢየሱስ ክርስቶስም የዮሐንስ ወንጌል ምዕራፍ የማቴዎስ ወንጌል ምዕራፍ 22 ቁጥር 36 ጀምሮ አንድ ሰው መጥቶ ሊፈትነው ክርስቶስን እንደጠየቀው ክርስቶስም ያንን ጥያቄ እንደመለሰ፣ ከህግ ማነኛይቱ ትእዛዝ ታላቅ ናት ብሎ እንደጠየቀው ክርስቶስን፣ ጌታችንም ምን ብሎ መለሰለት? ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሀሳብ ውደድ። ፍቅረ እግዚአብሔር ይቀድማልና ቀጥሎ ምንድን ያለው ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለ። እግዚአብሔርን መውደድ ሁለተኛውስ? ካለን ሁለተኛይቱም ይህችን ትመስላለች። ማንን ትመስላለች? ፍቅረ እግዚአብሔርን ትመስላለች። እርሷም ባልንጀራህ እንደ ነፍስህ ውደድ የምትለው ናት ብሎ ነግሮናል ክርስቶስ ማለት ነውእና ወንድምን ጠልቶ የሚገኝ አምላክ የለም፣ ወንድምን ጠልቶ የሚገኝ ክብር የለም። አሁን ጸሊአ ቢጽ ነው ለሀገራችን ሰላምን የነሳውን በአሪሲ ምድር ክርስቲያኖች እንዲጨፈጨፉ ያደረጋቸው ጽልአ ቢጽ አውሬነት፣ ሰይጣንነት፣ እኔ ብቻ ልኑር ሌላው ይጥፋ፣ እኔ ብቻ ይመቼ ሌላው ይቆርቆሮ የሚል ክፉ አስተሳሰብ ስለሆነ ጽልአ ቢጽ የሰው ልብ ያጨልማል። ኦርቶዶክሳውያን ክርስቲያኖች ከዚህ ልንጠበቅ፣ ተበድለንም ከሆነ በቀልን ለእግዚአብሔር እንተው እያልኩ መልእክቴን አስተላልፋለሁ። ሁለተኛው አስተሐቅሮ ወይም ሰውን መናቅ ማቃለል የምንለው ነው። ለስም አጠራሩ ክብር ምስጋና ይግበውና አምላካችን ልዑል እግዚአብሔር ሰውን የፈጠረው በመልኩና በራእያው ነው። መልኩና ራእያውን የተቀበለ ሰው ነው። ከፍጥረታት ወገን ይህንን መልክ ያገኘ የሰው ልጅ ብቻ ነው። አክብሮና አልቆ ፈጥሮታል። ሰውን የፈጠረው በትልቅ የክብር ማዕረግ ነው። እንኳን ሰውን እግዚአብሔር ዝንብን እንኳን ሲፈጥር አልናቃትም። ወዶ ፈቅዶ ፈጥሯታል። ለምን እንደፈጠረው ሰው ያውቃል። ባይንም አይታዩ ተሐዋስያንን የፈጠረ እግዚአብሔር ራሱ ነው። ሳይንቅ ፈጥሯቸዋል። ፍጥረታትን ተሐዋሲያንን የዘላለም ሕይወት የሌላቸውን መልካ እግዚአብሔር አርአያ እግዚአብሔር የሌላቸውን ፍጥረታት አክብሮ ከፈጠረ ሰውን መናቅማ እንዴት ያለ ነውር ነው! እና ሰውን ማናናቅ፣ ሰውን ማቃለል ጨለማ ልብ እንዲኖረን ያደርጋል። አንድ የምናውቀው እውነት አለ አደለ? መጽሐፍ መናቅ ጸሐፊው መናቅ ነው። ህንፃውን መናቅ አናፂውን መናቅ ነው። ስራውን መናቅ መናቅ ሰሪውን መናቅ ነው። ስለዚህ ፍጡርን መናቅ ፈጣሪን መናቅ ነው ማለት ነው። ስለዚህ ሰውን ማቃለል መናቅ የተፈጥሮ ማንነቱን አይቶ ወፈረ፣ ቀጠነ፣ ቀላ፣ ጠቆረ፣ ረዘመ፣ አጠረ ብሎ በዚህ በተፈጥሮ መነሻ አድርጎ ሰውን ማናናቅ ፍጹም ኃጢአትና ከእግዚአብሔር ክብር የሚለይ በጨለማ የሚያኖር ስለሆነ ከዚህ ልንጠበቅ ያስፈልጋል። ጌታችንም በወንጌሉ ሲያስተምር የማቴዎስ ወንጌል ምዕራፍ አምስት ቁጥር 22 ላይ እንዲህ ብሎናል፤ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ወንድምን ጨርቃም ብሎ ማቃለል የሸንጎ ፍርድ እንዲፈረድ ያደርጋል። ከዛ በኋላ ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል ብሎ ይናገራል። ማንነቱን መስደብ ስለሆነ ደንቆሮ ማለት እና ከዚህ ልንጠበቅ ከጨለማ ማንነት ራሳችን ልናርቅ ያስፈልጋል። እግዚአብሔር ወዶ ፈቅዶ ከፈጠረ እኛ ምን ቤት ነን? እኛ ማንን ከፍዝቅ የምናደርገው ስለዚህ በእግዚአብሔር ስራ ጣልቃ መግባት ተገቢ አይደለም የሚል መልእክቴን አስተላልፋለሁ። ካስተሃቅሮ ወይም ሰውን ከማቃለልና ከመነቅ ራሳችንን እንጠብቅ። ሶስተኛው ቅናት ነው። ልብን የሚያጨልም ነፍስን በጨለማ የሚያኖር ቅናት ይባላል። ቅናት ወይም ምቀኝነት የምንለው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 30 ላይ በመጽሐፍ ቅዱሳችን ተጽፎ እንደምናገኘው ምን ይላል መጽሐፍ ቅዱሱ? ቅናት አጥንተን ያነቅዛል ብሎ ይናገራል። ቅናት በጣም ነውርና ስም ቅናት ትበልዖሙ ለልበ መኃልየ መኃልይ ዘሰሎሞን ላይ ቅናት የብዙዎችን ልብ ትበላለች ተብሎ ተነግሯል ማለት ነው። ብዙ ቅዱሳንን ከክብር ያወጣው ቅናት ነው። ብዙ ቅዱሳን ወደ ክብር ያደጉት ቅናታቸውን ነቅነው ነቅሰው በማውጣታቸው ነው። ዜና አበውን ማንበብ ይችላላችሁ። ለቅድስና የበቁ አበሶቻችን በቅናት ተፈትነው ያንን ድል ነስተው ተሸንፈውም አሸንፈው ነው ለክብር የበቁት። ቅናት ክርስቶስ እንዲሰቀል ያደረገው ነው። በቅናት አሳልፈው እንደሰጡት ይታወቃል። ክርስቶስ እንጂ በድሎ ገፍቷቸው አይደለም። ምን አደረግ? የራሱን ሰጠን፣ የሰው አልቀማ። ክርስቶስ የራሱን በሰጠን አይደል? ሰው ሁሉ ተረባረበበት። አይሁድ የጠሉት እና በቅናት ክርስቶስ እንዲሞት ሆኗል እና ቅናት የክርስቶስ ጠላቱ ነው። ቅናት የቅድስና ጠላት ነው። ቅናት የልብ ጨለማነት ነው እና ከቅናት ፍጹም ልንጠነቀቅ ይገባል። ያበላችሁት፣ ያጠጣችሁት መልሶ ሲነክሳችሁ አያላችሁ አይደል ያበላችሁት ተማሪ ከሆነ አስተምራችሁት፣ ገበሬ ከሆነ አግዛችሁት፣ ሰራተኛም ከሆነ ደግፋችሁት የነበረ ሰው የሆነ ሳለ የተነስቶ ሲቀናባችሁት አላችሁ ምንም የገዛጃችሁን ነክሶ ከገዛጃችሁ ጎርሶ መልሶ ሲነክስ ማለት ነው። ክርስቶስ ለይሁዳ ስጋውን ደሙን ሰጥቶታል። ሙት እስኪያነሳ ድረስ ያንን ሁሉ ጸጋና ሰጥቶታል። ግን በቅናት ክርስቶስን አሳልፎ ሰጥቷል ማለት ነው አይሁድም በክርስቶስ ቢያምኑ ዘላለማዊነትን ያገኛሉ እንጂ የሚያጡት አንዳች ነገር አልነበረም። ግን በቅናት የፋሲካ ዶሮ፣ የጦም ቆሎ የሚለን የለም ብለው ክርስቶስ ላይ በቅናት ተነሱ፣ ለሞት አሳልፎ ሰጡት። እና ቅናት ያለበት ሰው ከመግደል ወደኋላ አይልም። ቢመቻችለት ስልጣን ቢያገኝ ያንን ሰው ከማጥፋት ወደ ኋላ አይልም። እና ከቀናተኞች ራሳችንንም እንጠብቅ፣ እንወቅባቸውም። እኛም ከቅናት ራሳችን እንጠብቅ። በዚህ በዜና አበው ላይ የተመዘገበ አንድ ታሪክ አለ። ምን ብሎ ይናገረ፣ አንድ ታላቅ መነኮሴ ነበር በገዳም የሚኖር እና መነኮሳቱ በሚኖሩበት ዓለም በዛ በገዳም ውስጥ እያለ በዲያብሎስ ተፈትኖ ሊወድቅ አልቻለም። አጋንት በርካታ ጾር አመጡበት ሊሸነፍ አልቻለም። መጨረሻ ላይ አንድ ሰይጣን ወደ አባ ቀረበና በጆሯቸው የሆነ ነገር ሹክ ብላቸው ሄደ። በዝሙት ተፈትነዋል፣ በፍቅረ ነዋይ ተፈትነዋል፣ በስድብ ተፈትነዋል፣ በበርካታ ፈተናዎች ተፈትነዋል አልወደቁ። ያ ሰይጣን ቀረባልና ሰው መስሎ በጆሯቸው የሆነ ነገር ሹክ አላቸው። በዚህ ጊዜ ፊታቸው ሲለዋወጥ ሲናደዱ የያዙትን ሲጥሉ ሌሎች አጋንንት ተመለከቱ። ጸጋቸው ሲገፍፍ አጋንንት ተመለከቱ። ምንድን ያልከው? እኛ በርካታ ነገሮችን ሞክረን እኮ አልተሳካልንም ሊፈተን አልቻልም ብለው ሲጠይቁት እኔ ምንም እኮ አላልኩትም። ቀረብ አልኩና ወንድምህ፣ ጓደኛህ፣ አብሮ አደግህ በእስክንድሪያ ጳጳስ ሆነ ብዬን የነገርኩት ሌላ ምንም አላልኩትም። ስለዚህ አባ ለካ እኔ እዚህ ቁጭ ብዬ እንዴት እገሌ ጳጳስ ይሆናል እሚል ቅናት አዝሮባችሁ ጸጋችሁ እስኪገፈፍ ድረስ በጨለማ ውስጥ እንዲኖሩ ሆኖ ማለት ነው። እና ቅናት ከክብር ስለሚያወርድ ራሳችን ከቅናት እንድጠብቅ ወንድሜ መልእክቴን አስተላልፋለሁ። አራተኛውና የመጨረሻው አስተአከዮ ወይም ሰውን ማክፋፋት ማጥላላት የምንለው ነው። ቅድም እንዳልነው ሰው የተፈጠረው በእግዚአብሔር መልክና አርአያ ነው። የምናክፋፋበት የምናጠላላበት ስልጣንም ድርሻም የለንም። እንኳን ልናክፋፋ አንድ ነገር ገምተን ያንን ነገር ልናነሳ አይቅርና የሰውን ክፉ ነገር ብናይ ያንን ክፉ ነገር እንዲህ እኮ አለብህ ለማለት አልተፈቀደልንም። እንድንፈርድበትም ጭምር አልታዘዝንም። የማቴዎስ ወንጌል ምዕራፍ ሰበት ላይ ተጽፎ እናገኛለን አትፍረዱ እንዳይፈረድባችሁ ብሏልና። በሌላ ክፍል ላይም ጌታችን ኢየሱስ ክርስቶስ ሰው የጓደኛውን ነገር ለማየት መጀመሪያ አይኑ መጥራት አለበት። የሱ አይን ሳይጠራ በአይኑ ላይ ምሰሶ ኖሮ ሰው ላይ ያለውን ግዱፍ ላጥፋ ቢል በፍጹም እንዴት ብሎ አጠርቶ እንዲያይ፣ መጀመሪያ የራሱን ግዱፍ ማጥፋት አለበት፣ የራሱን ምሰሶ ነቅሎ መውጣት አለበት እና ሰውን ማክፋፋት መጥላት ልክ ያ ሰው ሲነሳ እገሌ ስንል አረ እገሌ እኮ ተቆም፣ በጣም ክፉ ሰው እኮ ነው፣ በጣም ነውረኛ ሰው ብሎ ስለሱ ክፉ ክፉ ነገር እየመረጡ ማውራት በጣም ነውር ነው። ሲጀመር ኃጢአትን የመዘርዘር ድርሻና መብትም የለንም። በሰራው ኃጢአት የሚከፍል ልዑል እግዚአብሔር ስለሆነ ለስም አጠራሩ ክብር ምስጋና ይግበውና እና ሰው ማክፋፋት፣ ማጠላላት ሰው በጨለማ እንዲኖር ማንነቱ እንዲጠቁር ነፍሱ እንድትበደል ከእግዚአብሔር ክብር እንዲርቅ ያደርጋልና ከዚህ ልንጠበቅ ያስፈልጋል። አይታችሁ ሆነ ለምሳሌ ሁለት ሰዎች ቁጭ ብለው አንደኛው እገሌ እኮ ሲባል አይ የታውቀውና እኔ እኮ አውቀዋለሁ ስለሱ የማያውቀውን ፈጥሮ ስለሰው ክፋት ያወራል ማለት ነው። ይህ ከአንድ ሰው አይጠበቅ በተለይ ከክርስቲያኖች የቅናትን መነሻ ውስጡ ስላለው ማለት ነው። ጌታችን ኢየሱስ ክርስቶስ በወንጌሉ ሲያስተምር የማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል ብሎ ነግሮናል። እና ስለ ሰው ክፋት መናገር ማለት ክፉ ነኝ ብሎ መናገር ጭምር ስለሆነ ሰውን ማክፋፋት ማጠላላት ተገቢ አይደለም። ቅዱስ ዮሐንስ አፈወርቅ ይህንን ጠባይ ከዝንብ ጋር ያነጋግረዋል። የሰውን ኃጢአት ብቻ እየቆጠረ የሚኖር ዝንብ ነው ብሎ ይናገራል። ዝንብ ማረፊያ ቆሻሻ ብቻ እንደሆነ እገሌ እኮ እንዲህ ነው እገሌ እኮ እንዲህ ነው እያለ ሁል ጊዜ ሰውየውን የሚያጠላለስ በሰው እንዲጠላ የሚያደርግ ከሆነ ሰውዬ ዝንብ ነው አጭሩ፣ እና ከዚህ ከዝንባዊ ማንነት ራሳችን ልናርቅ ያስፈልጋል። በደል በድሎ ከሆነ እንደ ወንድም ቀርቦ ማናገር እንጂ ሰውየውን ማጠላላት በጨለማ እንድኖር ያደርጋል። በጣም የሚገርመው ደግሞ እኛ የምናየው ኃጢአቱ እኖርልን፣ ንስሐውን ግን አናይም። ዛሬ ሲሰርቅ ያየነው ነው ሌሊቱን ሙሉ እንባውን ሲያፈስ ቢያድርስ የታየን? ንስሐ ገብቶ ቢሆንስ የታየን? በአደባባይ ንስሐ ገብቻለሁ ብሎ እኮ ታፔላ ለጠፋ አይዞርም፣ አደለ? እግዚአብሔርና ካህኑ ብቻ ነው የሚተዋወቁት። ንስሐ በመግባቱ ንስሐ በገባበት ኃጢአት ላይ ከሰውየው ጋር መነዛነዝ፣ ሰውየውን ሁልጊዜ ማጥላላት ከእግዚአብሔር ከር ፍጹም ይለያል። አረጋዊ መንፈሳዊ እንደነገረን ለእመ ርኢከ ፈያታዊ ወዘማዊ በል በአይቴ አምር ለማይቀድመን በዊአ ተግነት ከመፈያታዊ ዘይማን፣ ሽፍታም ብታይ ወንበዴም ብታይ ነፍሰ ገዳይም ብታይ እንደ ፈያታዊ ዘይማን ቀድሞ ገነት የሚገባ በምን አውቃለሁ በል ብሎ ይናገራል። ፈያታዊ ዘይማን ገነት ይገባል ብሎ ይጠበቃው በርካታ ሰዎች ይኖራሉ ብዬ አልገምትም። አይኖሩም። ጭራሽ ይህ ሰው ነፍሰ ገዳይ፣ ስንቱን የፈጀ፣ ሲኦል ነው እንጂ አሉ። ግን መጨረሻው አማረ። አያችሁ፣ አሁን በፈያታዊ ዘይማን ላይ የፈረዱ ሁሉ ያፍራሉ። በክርስቶስ ምሕረት በጸጸቱ ምክንያት፣ በሽፍታው ጸጸት ምክንያት ወደ እግዚአብሔር መንግስት ገብቷል እና ያ ሰው መጥፎ ሰርቶ የታየ ነው ንስሐ መግባት አለመግባቱ ንስሐ ከገባ ሰው ጋር ኃጢአቱ ከተተወለ ሰው ጋር ግድ የኃጢአት ይገለጥ ማለት ሰውን ማክፋፋት ማጠላላት፣ ጨለማነት ስለሆነ ከዚህ ልንጠበቅ ያስፈልጋል። ከእንደዚህ አይነት ተግባራት ራቁ ብቻ ሳይሆን ከእንደዚህ አይነት ሰዎችም ራሳችሁን አግሉ። ምንም አይጠቅሙ። የእነሱን ክፋት ሊያሰራጩብን ይችላሉ። በሀሜታቸው ተቀላቅለን ኃጢአት እንድንሰራ ሊያደርጉ ስለሚችሉ ከእነዚህ ተግባራት እንድትጠበቁ መልእክቴን አስተላልፋለሁ። ምንጩ ሃይማኖት አበው መጽሐፍ ላይ ሕንፃ መነኩሳት የሚለው ላይ ገብታችሁ አንብቡት፣ በርካታ ቁም ነገሮችን ታገኛላችሁ። እዚህ ቻናል ላይ አዲስ ያልሆነ አዲስ የሆናችሁ ሰብስክራይብ በማድረግ አዲስ ያልሆናችሁ ላይክ በማድረግ ከታች በአስተያየት መስጫው በኩልም ኮሜንት በመጻፍ መጨመር መቀነስ ያለብንን ነገር እንዲሰራላችሁ የምትፈልጉትን መጠቆም ይቻላል። ስለተማርን ይህንን ስላስተላለፈልን ሉ እግዚአብሔር ክብር ምስጋና ይግባው። ይቆየል።